አንተ በሚስጥር እና ሆነ ካልከኝ፣ ምንድን ነው የምን ካሜራ ነው የሚያስፈልገው? ስንስማማ አጥፋዋለሁ፣ ግን ማስረጃ መያዝ አለብኝ። መያዝ አለብኝ። ማስረጃ መያዝ ስላለብኝ ነው እየቀረሱ እናንተ። ካሜራውን አጥፋልኝና ነው የምንቀረጸው። ነው ማስፈራራት ካለብኝ እኔ ነበርኩኝ፣ ምክንያቱም አደገኛ ወንጀለኛ የምንፈልገውን ነገር ማ ቁጭ ብለን እናውራ እኮ አልኩ አደል እንዴ እየሰለልከኝ እዚህ ድረስ መጣ ማን ያለሁበት ነው የነገረ ማንም አልነገረኝም ራሱ ሲከታተል ነበረ አንድ እኮ ችግር ያለበት ሲሆን አይደል ራሱን ለማስመለጥ ወይም ደግሞ ራሱን ለማሸሽ የሚሞክረው የምን ችግር የምን ወንጀል ነው የምታወራው ለምሳሌ አሁን ልንገ አንተን ከማግኘት በፊት ወይም ደግሞ አቱርሚያስን ከማግኘት በፊት ያንን ማስረጃ ጻፈ የተባሉ ዶክተሩን አግኝቼዋለሁ። እሱም አሁን ዶክተር ደጀኔ ዶክተር ደጀኔ ጋር ተገናኝተሃል? አዎ፣ ያሉ ማስረጃ ሁሉ ወስጭበታል ወይ ከሱ መኪና አለም። ያዙት፣ ያዙት! ማለት ያዙት፣ ያዙት! ወይ ወይ፣ ወንድሜ ወይ! የት እንደምትሉ ምን እንደምታረግ ምን እየደረገ እንደምትሰራ ከማን ጋር ግንኙነት እንዳለ ሁሉ ጠንቅቄ አውቃለሁ። ሰላም እንደናችሁ ልኝ ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ እንዳልክ ባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቷን በመጫን ቤተሰብ አባል መሆናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ጉዳይ ተመልሼ ወደ እናንተ መጥቻለሁኝ። ባለፈው እንግዲህ ዶክተር ደጀኔ በራሱ አንደበት ነገሮችን እንዲያምን አድርጌ በቁጥጥር ውስጥ ላውለው ችዬ የነበረ የሆስፒታሉ ኃላፊም እንግዲህ እዚህ ወንጀል ላይ ተባባሪ እንደሆነ እና ከላይ ሆኖ ሲያገዛቸው እንደነበረ ዶክተር ደጀኔ በራሱ አንደበት ያወራውን የምታስታውሱት ነው። ዛሬ እንግዲህ እሱን ለማስያዝ እሱ ያለበት አካባቢ ተመልሼ መጥቻለሁኝ። ነገር ግን እሱ እዚያ የለም ባለሀብቱ ሰራዊቱ አቶ ኤርሚያስ እንደተያዘ ከሰማ በኋላ እሱም አካባቢውን ለቆ ራሱን ሊሰውር ችሏል። እኔም እንግዲህ ባለሀብቱን አቶ ኤርሚያስን ካስያዝኩ በኋላ ይህ እንደሚፈጠር ስለማውቅ ነገሮች ላይ ቀድሜ ተዘጋጅቼ ነበረ። ምክንያቱም አቶ ኤርሚያስ ጋር በዚህ ወንጀል ምክንያት በቅርበት ስለሚተዋወቁ የእሱን መያዝ ከሰማ አድራሻውን እንደሚለውጥ ግልጽ ነው፣ ምክንያቱም ተባባሪ ስለሆነ። ስለዚህ ልክ ባለሀብቱን አቶ ኤርሚያስን እንዳስያዝኩት ሁለት ልጆችን ቀጥሬ የሆስፒታሉ ሀላፊን በርቀት መግቢያና መውጫውን እንዲከታተሉ አድርጌ ነበረ። በሰዓቱ እሱን ማስያዝ አንችልም ነበረ፣ ምክንያቱም መረጃዎች እጃችን ላይ አልነበረ እነዚህ ሁለት ልጆች እንግዲህ ኃላፊውን መግቢያና መውጫውን የሆስፒታሉ በራፍ ላይ እና እንዲሁም የመኖሪያ ቤቱ አካባቢ ሆኖ እንዲከታተሉ ካደረኩ በኋላ እኔ ቀጥታ ዶክተር ደጀኔን ነበረ ለማግኘት ደጀኔ ያለበት አካባቢ የሄድኩት። እንግዲህ እነዚህ ሁለት ልጆች የኃላፊ መኖሪያ ቤት በራፍ ላይ በመሆን ኃላፊውን በርቀት ይከታተሉት ነበረና በሚከታተሉበትም ሰዓት የባለሀብቱ የአቶ ኤርሚያስ ባለቤት ወደ ኃላፊ ቤት ስትሄድ ያገኟትና የኔ ሰዎች አስፈራርተት እንድትመለስ ያደርጓታል። ምክንያቱም ለምን ጉዳይ እንደመጣች ግልጽ ነው እና ለሁለተኛ ጊዜ የአቶ ኤርሚያስን ባለቤት ካባርንናት በኋላ ከአራት ሰዓት ምናምን በኋላ እዛው ቤት ጋር አንድ ትንሽዬ ልጅ ወረቀት ይዞ ወደ ሀላፊ በራፍ ጋር ይመጣል። በሚመጣም ሰዓት እንግዲህ የኔ ሰዎች ያዩትና የያዘውን ወረቀት ተቀብለው ሲያነቡ ደብዳቤ ነበር የተላከው ለሀላፊው። ደብዳቤውንም የላከችው የአቶ እርሚያስ ባለቤት ነበረች። ደብዳቤም የሚለው እርሚያስ ስለተያዘ አንተ ራስን ለማስመለጥ ሞክር የሚል ነበረ። በጣም ብዙ ስለሆነ አጠር አድርጌ ነው ለእናንተ እያስተላለፍኩኝ ያለሁት። ልጁንም እንግዲህ የኔ ሰዎች ማንሰጥተው ነው ይህንን ወረቀት ብለው ሲጠይቁት የሆነች ሴትዮ ብሎ ነበረ የመለሰው። ስለዚህ የአቶ እርሚያስ ባለቤት እንደሆነች የሚታወቅ ነገር ነው። በመሀል እንግዲህ በምን አይነት አጋጣሚ ሰምተው እንደሆነ ባናውቅም፣ ሀላፊው በቢሮ መኪና ወደ መናሪያ ነበር ያመራው። ራሱን ሸፋፍ ነው። እዛም ከደረሰ በኋላ እንግዲህ በህዝብ ትራንስፖርት ከዛ ሀገር ሊወጣ ችሎ ነበረ። የኔም ሰዎች እንግዲህ የሱን መኪና ውስጥ መግባት ካዩ በኋላ እነሱም ተከትለውት እዛው መኪና ውስጥ ገብተው እሱ የሚሄድበት ቦታ መሄድ ጀመሩ። እንግዲህ ይህ ሀላፊ የወረደበት ወርደው የኔ ሰዎች የሚያርፍበትን ቦታ ሲከታተሉ ነበረ። በመጨረሻም ያረፈበትን ቦታ ካዩ በኋላ ለእኔ አድራሻውን ልከውልኝ ነበረ። ዛሬ እንግዲህ ይህ ሀላፊ ያለበት ቦታ ሄጄ እሱን የማገኘው ይሆናል። የሚያስፈልጉኝን መረጃዎችንም ማስረጃዎችንም በሙሉ ስለያዝኩኝ ልክ እንደ ዶክተር ደጀኔ የሰራውን ስራ በራሱ አንደበት እንዲያምን አድርጌው በቁጥጥር ስር ለመዋል እሞክራለሁኝ። እዛ አካባቢ ያሉት የህግ አካላቶችም እንዲተባበሩኝ ከዚህ ደብዳቤ አጽፌ ነበረ። ወደዛ የምሄደው ዛሬ እንግዲህ እሱን የማገኝበት እንዲሁም ከቻልኩት የማስይዝበት ቀን ነው። ስለዚህ ሁላችሁም እስከመጨረሻው ድረስ አብሯችሁን ቆዩ ፒስ ቤተሰቦች እንግዲህ፣ አለ እሱ ይኖርበታል የተባለበት ቤት ይሄኛው ቤት ነው። ስለዚህ አሁን ወደ ውስጥ ገብተን እሱን ለማግኘት ወይም ደግሞ ለመፈለግ እንሞክራለን። እስከ መጨረሻ ውስጥ ደስ እንግዲህ አብራችሁን ቆዩ። ይሄንን ኃላፊ እንግዲህ በቁጥጥር ውስጥ ለማዋል እነዚህን ሁለት የህግ አካላቶች ከኔ ጋር አብሮኝ እንዲመጡ አድርጌ ያለሁኝ። እናንተም እንግዲህ ስለተባበራችሁ ከልብ ነው ማመሰግነው። አሁን እንግዲህ እናንተን ካዬ የምንፈልገውን ነገር ሊያወራ አይችልም። ማለትም እኛ ያሰብነው ወንጀሉን የሰራውን ወንጀል በራሱ አንደበት እንዲያምን ነው እና በራሱ አንደበት ካመነ በኋላ በቁጥጥር ውስጥ ለማዋል ተጠቅመዋል እኛ ሀሳባችን የሆነው እና እናንተን ካየ ደግሞ በነፃነት ነገሮችን ማውራት ስለማይችል ምክንያቱም ቀጥታ እናንተን ለማስያዝ እሱን ለማስያዝ ያመጣናቸው ናቸውን የሚመስለው ለሱ ማለት ነው እናንተን ካየ ሊደነብር ወይም ደግሞ ሊሰወር ይችላል ስለዚህ እናንተ የሆነ ቦታ ላይ ትደበቁና ከዛ በኋላ እኛ የምንፈልገው መረጃ ካገኘን በኋላ እናንተን እንጠራቸዋለን ከዛ በኋላ እሱን በቁጥጥር ውስጥ የምናውለው ተግባባን አደለም ስለዚህ ወደ ውስጥ መግባት እንችላለን ኑ

ድንገት እኮ ከውጭ ሆኖ እንትን ካለም ብሄድ ነው። ስለዚህ ና፣ የለም ምንም ነገር አይታይም። ስለዚህ ውስጥ ነው እዚህ ቤት አንዴ አከፍተልንም። ማን ነው? ምንድነው? አይ አንዴ ፈልገን ነው። ማን ናችሁ እናንተ? እህ አሉ። ወጥታ አታወራንም። አንዴ አቤት። ሰላም ነው? ሰላም። አንዴ እኮ ፈልገን ነበርና ረጅም ሰት እኮ ንከን ዝም አልከን፣ እና ደግሞ ስናጣ ወደዛ ምናምን ሄደን ፈለግን፣ አጣን። እዚህ ውስጥ ምናልባት ድንገት ካለ ብለን የፈለግን ነበርና፣ መግባት ይቻላል እኮ፣ እንተዋወቃለን። መግባት ይቻላል መጀመሪያ። አይ ምን መሰል አሁን ጎረቤትም አለ ብዙ ሰዎችም ስላሉ እዚህ ጋር እናውራና፣ ማለት አንተ አዎ ዩቲዩበሩ ነኝ። እናንተናችሁ እኔ የምትከታተሉኝ ለምን እንደምትከታተሉኝ እንደምትፈልጉት ከእኔ የምንፈልገውን ነገር ማ ቁጭ ብለን እናውራ። እናውራ እኮ አልኩ አይደል እንዴ! እየሰለልከኝ እዚህ ድረስ መጣ? ማነው ያለሁበትን የነገረ? ማንም አልነገረኝም። ራሱ ሲከታተለ ነበረ። አንድ እኮ ችግር ያለበት ሰው ነው አይደለ? ራሱን ለማስመለጥ ወይም ደሞ ራሱን ለማሸሽ የሚሞክረው። የምን ችግር የምን ወንጀል ነው የምታወራው? ስለ ወንጀል አላወራውም፣ ስለ ችግር ነው ያወራሁት። ስለዚህ ወንጀለኛ ደግሞ ስለ ወንጀሉ ነው የሚያወራ አይደል? ስለ ወንጀል ሳላወራ ስለ ምን ወንጀል አልከኝ? እኔ ይህንን የማውቀው ነገር የለም አቶር ሚያስንም ቢሆን ምንም ማቀው ነገር የለም። እኔ እኔ ስለማን አወራሁ ስለ አቶር ሚያስ አውርቻለሁ አላወራሁም እኮ ለምንድን ነው እራስን ለምሼ ነው ማውራት ያለብን ነገር ችግር የለውም። እኔና አንተ ቁጭ ብለን እናውራ አቶር ሚያስ ራሱን ችግር ውስጥ የከተተው ከእኔ ጋር ባለመስማማቱ ነው። ስንት ገንዘብ አውጥቶ ስንት ብር አውጥቶ ካለ በኋላ ከእኔ ጋር እንድስማማ ገንዘብ ስጠኝ ስላልኩት እምቢ አለ። እምቢ ባለበት ነው እንግዲህ መጥቶ በቁጥጥር ውስጥ ሊውል የቻለው። እኔ አሁን አንተ ጋር ስመጣ ስለዚህ እኔ ምን አገባኝ? ይኸውልህ እዚህ ጎድቶ ማቀው ነገር አለ ጉዳይ ውስጥ እኮ እጅህ አለ እንዴ? ስለፈረመውም ስለማተሙም እኔ ማውቀው ነገር የለም። ይኸውልህ ጉዳይ ውስጥ እጅህ አለ አይደለ? ጉዳይ ውስጥ እጅህ አለ። ስለዚህ እኔና አንተ እንግባና እንነጋገር፣ ከዛ እንስማማ። ከዛ በኋላ አንተ ምን ነው የምንስማማው? የምንስማማውማ በምን እንደሆነ እኮ እነግርሀለሁ። ስለዚህ እዚህ ጋር ቆመን ለምሳሌ አሁን እየጮኽን እያወራሁ አይደለ? እዚህ አካባቢ አንተ ለአካባቢም አዲስ ነህ አይደል? አዲስ ነህ። ስለዚህ ለምን የአካባቢው ሰው እንዲሰባሰብ ታደርጋለህ? ተከትላችሁ ነው የመጣችሁት ማለት ነው። እሱ ለሱ አይገባም እኮ አሁን፣ እኔና አንተ እዚህ ጋር ምንድነው? እኔ ምንም አውቀው ነገር የለም እያልኩኝ ነው። ምንም አውቀው ነገር የለም አቶርሚያስ ማን ነው? የአቶርሚያስ መያዝን ሰምታ አንተ እዚህ ምንም አውቀው ነገር ፈስ ያለበት ዝላ ስታነሳ የነበረው አሁን እኔ እናንተ እንነጋገር ቁጭ ብለን ገብተን እንነጋገርና ከመፍትሄ እንድረስ። ገብቷል ሻንዲና ንብስ ውስጥ ገብተን ማውራት እንችላለን። እሺ አንተ ዚሙን ለምን? አይ ሚስጥር ነው። እኔ እና እሱ ነው ነው፣ ሌላ ሰው ማለት እኔ ማለት እሱ። አይ ካንተ ጋር ልናወራ እንችላለን። ካሜራ ምናምን እኔ ላይ እንትን ማድረግ የለበትም። አንተ ካሜራውን አጥፋው። ለምንድነው? አጥፋልኝ በቃ ካሜራውን ለእኔ እንዲጠቅመኝ ማስረጃ እንዲሆንኝ የያዛለሁኝ። ግን ማስረጃ እኔ እና አንተ በሚስጥር እናወራ ካልከኝ ምንድን ነው፣ የምን ካሜራ ነው የሚያስፈልገው? ስንስማማ አጥፋዋለሁኝ ነው። ግን ማስረጃ መያዝ አለብኝ። ማስረጃ መያዝ መያዝ ስላለብኝ ነው። ከሆነ ካሜራውን አጥፋልኝና፣ ለምንድን ነው የምንቀረጸው? ነው ማስረጃ

ምንድን ነው አንተ ሰው ይዘብኝ ነው ይኸውልህ እኛ ስራችን ይሄ ነው በቃ ምንድን ነው የምትፈልገው እሺ የምፈልገውማ ከአንተ አንተ ነገር ብቻ እኔ አንተ ከአቶ ኤርሚያስ የተቀበልከውን ገንዘብ ለኛ አሳልፈን ድስጥን ይፈልጋሉ ከዛ ፊት ግን ምን ያህል ገንዘብ እንደተቀበልክ ነገር ይኸውልህ እኔ አንተ ወጣት ነኝ ወጣት ደግሞ የነገ ህይወትን ማስተካከል ይፈልጋል እንኳን እኔ አንተ እንኳን ራስን ለመለወጥ አይደለ ይሄንን የተቀበልከው እንደዚህ አይነት ስራ የሰራህ ልጅ ልጅ ነህ አንተ። ብዙ የማታውቀው ነገር አለ። ስለ እኔ የምታውቀው ነገር የለም። ምንድን ነህ አንተ? ህይወትህን የምትፈልግ ከሆነ እንደዚህ አይነት ከኔ ጋር ያለህን ጨዋታ አቁም። የምትፈልገውን ንገረኝና የሚያስፈልግን ልሰጥ እችላለሁ። ከዛ ውጪ ግን መረጃ ሰብስቤ እንደዚህ አድርጌ ብለህ የምታስብ ከሆነ እኔን አታውቀኝም ማለት ነው። የት እንደምትውል ምን እንደምታደረግ፣ ምን እየደረግህ እንደምትሰራ፣ ከማን ጋር ግንኙነት እንዳለ ሁሉ ጠንቅቄ አውቃለሁ። ቤትህ፣ ሰፈርህ፣ ኋላ እናት አባትህን ማለት ነው። ስለዚህ ማድረግ ያለብኝን ነገር በፈለግኩ ሰዓት አሁኑ ደውዬ ማድረግ ያለብኝን ነገር ላደርግ እችላለሁ። አታውቀኝም። ይኸውልህ፣ ማስፈራራት ካለብኝ እኔ ነበርኩኝ አንተን ማስፈራራት ያለብኝ። ምክንያቱም መረጃዎች ሁሉ እኔ ጋር አንተ እኮ አደገኛ ወንጀለኛ እኮ ነህ አንተ ማደኛ ስወጣብህ አንተ ሀገሩን ለቀ ወደዚህ የመጣው ራስ ልሸሽ ራስ ልሰውራል። እዚህ መጣው። አንተ ግን አንተ እንደምታስፈራራ እኔም አንተን ማስፈራራት እችላለሁ። ምክንያቱም በአስፈራራም ደግሞ በእኔ ነው የሚያምርብኝ መረጃዎች ስላልኝ። አንተ ግን እዚህ አንድ ለማስፈራራት የምትሞክረው አንድ ተራ ሰውን ገባ፣ ተራ ሰው ተራ ሰውን ለማስፈራራት እየሞከርክ ያለው እኔ ችግር የለብኝም። ምንም ብታደርግኝ ችግር የለብኝም። ግን አንተ ነገ ቤተሰብ ይለሰ ቤተሰብ ይበተናል። ገብቷል? ይሄ ነገር ታወቀ ማለት ትዋረዳለን በተከበርክበት ሀገር ትወዳዳለ። ስለዚህ ስለዚህ ማ ከእኔ ጋር እንስማማ ነው ያልኩህ። አሁን ያንን ማህተብ ማን እንደመታ አንተ ደግሞ ከላይ ሆነ አቶ ርሚያስን ምን ምን እንዳገዝከው ይህን ሁሉ ነገር እንድትነገር ይፈልጋል። ለምሳሌ አሁን ንገረኝ። አንተን ከማግኘት በፊት ወይም ደግሞ አቶ ርሚያስን ከማግኘት በፊት ያንን ማስረጃ ጻፈ የተባሉ ዶክተር ሁላ አግኝቸዋለ። እሱም አሁን በህግ ቁጥጥር ስር ነው ያለው። ዶክተር ደጀኔ ዶክተር ደጀኔ ጋር ተገናኝተሃል። አዎ፣ ያለውን ማስረጃ ሁሉ ወስጄበታለሁ ከእሱ አንተ ከላይ ሆነህ እንደምታስጨንቀው ነግሮኛል። ለምሳሌ ከላይ ሆነህ ስታስጨንቀው፣ ስትረብሸው፣ ቤተሰቡን ስታስፈራራ፣ ገንዘብ ተቀብለ ይህን ሀገር ለቀህ ሂድ ብለህ እሱን እንዳባረርክ ነግሮኛል። ሁሉ ነገር ነግሮኛል። ስለዚህም የቀረኝ መረጃ ማስረጃ፣ ሁሉ ነገር አለኝ። አንተን እንደፈለግኩ አደርጋለሁ። ስለዚህ እዚሁ ጠብቀኛል እዚሁ